እሺ እንግዲህ ዛሬ በድገሉና ጥጆ ወረዳ ቀደም ሲል ወይዘሮ ብርሃኔ ቤት መተን አስተያየት ሰጥተን ነበር፣ ማይ ሙያ ድጋፍ አድርገንላቸው ነበር። ልክ በአስራ አምስት ቀን ውስጥ ነው አሁን መተን እያየን ያለ ነው እና በዚህ ሰዓት እኛ ያልናቸውን ሁሉ ነገር ተግብረው ቆጦንና ሼዱን በሚታየው መልኩ አዘጋጅተው በዚህ መልኩ በሚያምር መልኩ አዘጋጅተው አስቀምጠው ሁሉንም ንብ አዛውረውበት የሰጠናቸውን አምስት አራት የዘመናዊና ሶስት የሽግግር ቀፎ ካዛወሩ በኋላ በዚህ መልኩ ንቡ በሚያምር መልኩ ተሰርቶ አካባቢው ውርዳማ ስለነበረ ዝቅ ባለ ቆጥ ብለናቸው ስለነበረ በዚህ መልኩ ተዛውሮ ዛሬ እዚህ ፊልድ ላይ እውነት በእውነቱ ደስተኛ ሆነን ነው እያየን ያለነው። ከአንድ እንስት የሚጠበቅ አይደለም፣ ትንሽ የንብ ስራ ከበድ ይላል። በዚሁ መሰረት ዛሬ እስቲ የተሻለውን ነገር እንትን እንላለን እና ከሁሉም በበለጠ ነው ሰርተው የሚገርም የሚገርሙ እናት ናቸው እና በዚሁ መልኩ እስቲ የሚሉትን ደግሞ እንሰማለን። በአጠቃላይ አበባውም እየደረሰ ነው። ቅድም ባልነው መሰረት ይሄ የመኖ ጓያ የሚባለው ቅድም ሲል ያየነው እንትን ነው። ስለዚህ ይሄ ደግሞ ዲሾ ሳር የሚባል ነው። ሌሎቹ እነዚህ አረም የተለያየ ጎመን፣ ቀይ ስር፣ ቅጠላቅጠል፣ ጎማ፣ ናይሚን፣ ኮባ ማለት ነው። ግራዋ ከላይ የሚታየው ይሄ የግራዋ ጽድ አለ ጉሎ ሌሎችም በብዛት እዚህ ቦታ ላይ ግራቪሊያ አለ፣ ካሽያ ሳሊግና አለ። እነዚህ ሁሉ ለንብ አስፈላጊ ናቸው። ሌላው ደግሞ ጎመን ነው። እነዚህ ጎመን ከምግብነቱ ባሻገር ለማር መስሪያ ያገለግላል። እጅግ በጣም ጣፋጭና ነጭ ማር ነው ከጎመን የሚሰራው። ስለዚህ እንትን ማለት አለባቸው። ንቦች የሚጠቀማሉ ማለት ነው በዚሁ መሰረት እሳቸውን የሚሉንን እናያለን እንግዲህ በኦሮምኛ ነው ቀንትኑን የማደርገው ስለዚህ በዚሁ መሰረት ንቡ ወይም እንደዚህ ማራኪ በሆነ መልኩ ተዘጋጅቶ በዚህ ሰዓት ተዘዋውሮ ነው የሚታየው እና እጅግ በጣም የሚያስደስት ነው። እውነት ዛሬ ደስተኛ ነኝ። ምክንያቱም አልኳቸው ሙሉ በሙሉ ሳይሸራርፉ ነው ሰርተው የጠበቁኝ እና እጅግ በጣም ደስተኛ ነኝ። ቆጡ የሚያምር ነው። ወደ ታች ዝቅ ያለ ነው። ምክንያቱም 2600 አካባቢ ነው ከፍታው። ስለዚህ ንቦች ከፍታ በጨመረ ቁጥር ለቅዝቃዜና ለብርድ ስለሚጋለጡ እጫቸው ቶሎ አያድግም። እጩ ቶሎ አላደገም ማለት ቶሎ አይፈለፈልም። ለሰራተኛ ነው ቡ አይተካለትም። በዚሁ መሰረት ዝቅ ብሎ ነው ቆጡ መሰራት ያለበት በጣም ቢያንስ 50 ሴንቲሜትር ባይበልጥ ይመከራል እንዲህ አይነት ቦታ ላይ ምክንያቱም ከፍተኛ ውርጭ ስላለ ማለት ነው አካባቢው ላይ ሁለተኛ ደግሞ ንፋስ ካለበት ወደዚህ ምን መሆን አለበት በተቃራኒው መሆን አለበት ንቦች እንደ ልባቸው መብረር እንዲችሉ ይህ ነው እንግዲህ እሺ አዴ ብርሃኔ ሀራጋ ቶርባን ለማን ሀራ

ማለት የተሰጠኝን አቅጣጫ ሁሉ ተቀብዬ ሰርቼ ይህን አስመስያለሁ። በአሁኑ ሰዓት ደስተኛ ነኝ። አልባሳት ተሰጥቶኛል፣ ቁሳቁሶ የተሰጥተውኛል። በዚህ መልኩ ቆጡን ማስተካክዬ ሰርቼ አለሁና ወደፊት ትልቅ ደረጃ መድረስ እፈልጋለሁ ነው እያሉ ያሉት ከንበራ ሜድ አምሰ ማል ደበርሲቱ ማ አስኬሰት ዋባ የጅራ መርጋ ደሸው ደሞ ጅራ

አሁን እያሉ ያሉት ምንድን ነው፣ እነዚህ ጓሮ ያለውት ማቸው ማለት የሰራዋቸው ሁሉ ገራና፣ ዞራ፣ ኮታ ገራ፣ ኮት ፉለ ኬስ እያሉ ያሉት ምንድን ነው። እነዚህን ሁሉ የተለያዩ አሁን ለከብቶቼ ዴሾ ሳር የሚባል አለ፣ በጣም የሚያድግ ሳር፣ እጅግ በጣም ተስማሚ ምናልባትም ሎ ይናደጋና ለደጋ ተብሎ የሳይንቲፊካሊ ዲቨሎፕ የተደረገ ሳር ነው ለከብቶች በየ ወሩ በየ አርባ ቀኑ የሚታጨር ነው። ሁለተኛ ደግሞ ይሄ የጓያ መኖ ጓያ የምንለው አለ ለከብትም የሚያገለግል ነው። ሁለተኛ ደግሞ ለንብ አይነተኛ የሚመከር ነው። ዓመቱ ሙሉ ነው እንትልል የሚችለው ስለዚህ እሱንም አለ ይቀይስሩ ጎመኑ ለልጆቼም ነው የሚሆነው ነው የሚሉት እሳቸው እንግዲህ

ቀሪ የሚቀሩኝ ቀፎዎች አሉ እነዛን ደሞ አዛውራለሁ ነው እያሉ ያሉት። እና በዚህ መልኩ እሳቸው ጠንካራ ሰራተኛ ናቸው። እውነት ቢታገዙና በዚሁ ቢቀጥሉ ትልቅ ደረጃ ላይ የሚደርሱ አሪያም ሆኖ ለሌሎች እናቶች እና ለሌሎች እንስቶችም ምናልባትም እንትል ሊሆኑ ይችላሉ። አሪያ ሊሆኑ የሚችሉ እናት ናቸው። ስለዚህ ይህ ሁሉ የሚታየው ስራ ከአንድ እናት የሚጠበቅ አይደለም። እንግዲህ ቀደም ሲል እሳቸው ልጆቻቸው ዩኒቨርሲቲ እንደሚማሩ ሁለተኛ ደግሞ እዚህም የሚያስተምሩት ልጅ እንዳለ ገልጸውልናል በባለፈው ቪዲዮችን። እና አሁንም ቢሆን አሪያ ሆነው መስራት ነው የሚፈልጉት እና ጎበዝ እናት ናቸው። እዚህ ጋር የምናየው የባህላዊ ቀፎ አላቸው። ሌላ የሚዛወር ቀፎ አሁንም እዛ ጋ የሚታይ አለ። እሱም እዚህ ጋ ልክ ቀፎ ንብ አለበት። ምናልባት ምርት ሊሰጣቸው የሚችልበት እድል አለው። ምናልባት አሁን በዚህ አመት ላይ ከሰኔ አካባቢ ላይ ጥሩ ምርት ያገኛሉ እና በዚህ መልኩ የዛሬን እንትናችንን ምናልባት ልናጠናቅቅ ነው እና ፊልዱን ስናጠናቅቅ ሌሎች አርሶ አደሮችም አሉ እና በተመሳሳይ በተመሳሳይ በተመሳሳይ ሌሎች አርሶ አደሮችም የእነሱ አርአያ ተከትለው ቀጣይ ላይ ሰዎች ለሰዎች በሚሰራቸው ስራዎች ሁሉ ተሳታፊ በማድረግ እና ተጠቃሚ በማድረግ ወረዳውን የተሻለ የንብ አምራች እንዲሆን ነው የምንፈልገው። እንዲስፋፋ ነው የምንፈልገው። ስለዚህ አሁንም ድጋፋችን ካደረግን በኋላ ሁሉም ነገር እነሱ እንዲተገብሩትና ቀጣይነት ያለው ስራ እንዲሰራ በማለት እዚህ ተገኝተን ስራ እየሰራ ነው የሚገኘውና ስለዚህ የአጠቃላይ ቀጣይ ላይ የምንገናኘው እግዚአብሔር ከፈቀደ በምርት እንገናኛለን ብለን ተስፋ እናደርጋለን ማለት ነው። አመሰግናለሁ።